አብይን የከዱት ጄኔራል ጭንቅ ውስጥ ናቸው። የጦር ሰራዊቱን አመጽ ለመቆጣጠር ቢሞክሩም አመጹ ከእጃቸው ወጥቷል። በጠቅላይ ሚኒስትር አብይ ይሁንታና ሚኒቴ የተሾሙች ጀኔራል ታደሰ ባለፉት ወራት ጠቅላዩን በመቅዳት አስተላለፋቸውን ከብርሃ ጓዶቻቸው ጋር በማድረግ ፌዴራሉ መንግስት ላይ ዛቻ ሲያሰሙ ጭምር ነበር። ዛሬ ጊዜ እንደ ቂጣ ተገልባብጦ ጄኔራሉ በጦር ሰራዊቱ አመፅ ጨንቋቸዋል። ትናንት ካመፁ ወታደሮች ጋር ተወያይተው እንደ ተግባቡ ቢገልጹ አመፁ ግን ዛሬም አድማሱን አስፍቶ ቀጥሏል። የትግራይ ወታደራዊ ቀውስ በእንዲህ መልኩ እየተንገዳገደ መሆኑን ተከትሎ የመከላከያ ኃይል ክልሉን ለማድረግ መረጋጋት ወደ ትግራይ ሊገባ እንደሆነ ጭምጭምታዎች እየተሰሙ ነው፣ በዝርዝር ታደምጡታላችሁ። የጠቅላይ ሚኒስትር አብይ አህመድ መንግስት በጉጉትና ተስፋ ሲጠብቀው የነበረው ድርድር ከሽፏል። ደራዳሪዎች ኢትዮጵያ ላይ በህግ የተመሠረተ እርምጃን ወስዳለን በማለትም አስጠንቅቀዋል። የከሸፈው የቢሊዮን ዶላሮች ድርድር መክሸፉ የተነገረው ዶላር ሰማይ ከነካ እንዲሁም የብር አቅም መሽመድመዱ በተሰማ ሰዓታት ውስጥ ነው። ጉዳዩ እጅግ ወሳኝና አስጨናቂ ሲሆን ለኢትዮጵያ መንግስት መንግስትም የሞት ሽረት ጉዳይ ነው ተብሏል። እንመለስበታለን። አብያ አህመድና አብዱል ፈታ ሲሲ ለፊት እንዲገናኙ እንደምትፈልግ አሜሪካ አስታወቀች። የግድቡ ጉዳይ የትራምፕ ዋና አጀንዳ እንደሆነ አማካሪያቸው ይፋ አድርገዋል። አማካሪው በትራምፕ ቶታ ካይሮና አዲስ አበባ ሊፈርሙ ተቃርቦ ስለነበረው ስምምነትም ለመጀመሪያ ጊዜ ተናግረዋል። ዋሽንግተን ሲሲና ወይ እንዲገናኙ ፈልጋለው ያለቸው ግብፅ ኢትዮጵያ ላይ ወታደሮይ ማስፈራሪያ ባሰማች ማግስት ነው። በዝርዝርና አስደምጣቸዋለን። አንጋፋው ፖለቲከኛ ከዚህ ዓለም ተለዩ። አምስት ጊዜ ለፕሬዝዳንትነት ተወዳድረው ያልተሳካላቸውም ዝነኛ ፖለቲከኛ ናቸው። የፖለቲከኛውን መሞት ተከትሎ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን ገልጸዋል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች አንዳፍታ ለአሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አብይን የከዱት ጄኔራል ጭንቅ ውስጥ ናቸው። የጦር ሰራዊቱን አመፅ ለመቆጣጠር ቢሞክሩም አመፁ ከእጃቸው ወጥቷል። በጠቅላይ ሚኒስትር አብይ ይሁንታና መኔታ የተሾሙት ጄኔራል ታደሰ ባለፉት ወራት ጠቅላዩን በመክዳት አሰላለፋቸውን ከበረሃ ጓዶቻቸው ጋር በማድረግ ፌዴራሉ መንግሥት ላይ ዛቻ ሲያሰሙ ጭምር ነበር። ዛሬ ጊዜ እንደ ቂጣ ተገለባብጦ ጄኔራሉ በጦር ሰራዊት አመፅ ጨንቋቸዋል። ትናንት ከአመፁ ወታደሮች ጋር ተወያይተው እንደ ተግባቡ ቢገልጹ አመፁ ግን ዛሬም አድማሱን አስፍቶ ቀጥሏል። የትግራይ ወታደራዊ ቀውስ በእንዲህ መልኩ እየተንገዳገደ መሆኑን ተከትሎ የመከላከያ ኃይል ክልሉን ለማረጋጋት ወደ ትግራይ ሊገባ እንደሆነ ጭምጭምታዎች እየተሰሙ ነው። የትግራይ ፖለቲካን ደግ ፍሳት ውስጥ ውስጡን ሲብላላ ከርሞ አሳቻ ጊዜ ጠብቆ ፈንድቷል። የፍንዳታው ፍንጥርጣሪ የትግራይ ጦር መኮንኖችን እጅጉን አስግቷል። በተለይም ለጄኔራል ታደሰ ወረደ ከስልጣን መወገድ ምክንያት ሊሆን ይችላል እየተባለ ነው። በዚህም ታደሰ ወረደ ፍርሃት ውስጥ ገብተዋል። በጌታቸው ረዳ አንደበት ውጥረት ሲበዛ ስልኩን አጥፍቶ ይጠፋል የተባሉት ጄኔራል ታደሰ ከአራት ኪሎ ከተሾሙ በኋላ አቋማቸውን ቀይረው ከህዋት ጀኔራሎች ጎን መቆማቸው ማዕከላዊ መንግስቱን እጅጉን ያስቆጣ ጉዳይ ነበር። በተለይም ከሳምንታት በፊት በአፋር በኩል ከተጠቃን ኃላፊነቱ የማዕከላዊ መንግስቱ ነው የሚል መረር ያለ ማስጠንቀቂያ መስጠታቸው ጀኔራሉ በእርግጥም የሾሟቸውን ጠቅላይ ሚኒስትር አብይ ከዱ ወያስ ባለ ነበር። ጀኔራሉ በጠቅላዩ ይሁንታ እንደተሾሙ ይታወቃል። ሲሾሙም ወደ ስምንት የሚሆኑ ትእዛዞች ተሰጥቷቸው ነበር። ይሁንና ግን ጄኔራሉ ከአራት ኪሎ ወደ መቀሌ ከተመለሱ በኋላ የአራት ኪሎ መንግስት ላይ መረር ያለ አቋም በመያዝ አሰላለፋቸውን ከዋሰዎች ጋር አድርገዋል። ከውራት በፊት ሀራ መሬት ስለተባለው ታጣቂ ኃይል በሰጡት አስተያየት ይህን ታጣቂ ኃይል የፌዴራል መንግስቱ እያስታጠቀው ነው ያሉበት ንግግር ከአራት ኪሎ የተጻረረ አቋም መያዛቸውን ያጋለጠ ነበር። ጄኔራሉ ይህን ከማለት አልፈውም ከታጣቂዎች የሚ የሚደረግ ትንኮሳ ከፌዴራል መንግስቱ እንደተደረገ እንቆጥረዋለን ሲሉ ማስጠንቀቂያ አዘል አስተያየትም ሰጠዋል። ከዚህ በተጨማሪም ህወት ከሳምንታት በፊት ዘጠኝ አባላት ያሉት የጦርነት ኮማንድ ፖስት ሲያቋቁም ጄኔራል ታደሰ አንዱ ሆነው ተመርጠዋል። ይህም በአብይ ላይ የተክጃለው ስሜት እንደፈጠረ ተንታኞች ገልጸዋል። ጊዜ እንደናዳ ድንጋይ ተንደርድሮ ዛሬ ላይ ራሳቸው ጄኔራል ታደሰ ወረደም ስልጣናቸውን ጭምር የሚያጡበት ጊዜ መጥቷል። በተለይም የጦር ራዊቷ መጽ መንበራቸውን እየነቀነቀ ነው። ወደ መቀሌ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግተዋል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀሌ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማም፣ በደቡባዊ ዞን ከመቀሌ 100 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ መሆኑ ተሰምተዋል። በተጨማሪም በሰሜን ምዕራብ ዞን ወደ ሽረ እንዳስላሴ ከተማ የሚወስደው መንገድ ከከተማዋ 2 ኪሎ ሜትር ርቀት በሚገኘው እንዳባጉና ከተማም በሰልፈኞች ተዘግቷል። ሰልፈኞቹ ጥቅምት 3 2018 ዓ.ም ከመቀሌ ከተማው ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው ዋና መንገድ ዘግተው ውለው በዚያን ቀን ምሽት ከጊዜው አስተዳደሩ ፕሬዝዳንት ታደሰ ወረደ ጋር ተወያይተው ጥያቄያችሁ ልክ ነው በየደረጃው ይመለሳል ተብሎ ነበር። ጄኔራሉ ትናንት አመሻሽ ላይ በጽህፈት ቤታቸው በኩል ባወጡት መግለጫ የውዋ ታጣቂዎች ባነሱት ተቃውሞ ላይ የመፍትሄ አቅጣጫ ተቀምጦ በሰላም አልቋል ብለው ነበር። ጊዜው አስተዳደሩ ታጣቂዎቹ ተጫዋቾቹ ከካምፕ ወጣው በተቃውሞ ያነሷቸውን ጥያቄዎች ለመመለስ መስማማቱን በገለጸ ማግስት ተቃውሞ ተስፋፍቶ መቀጠሉ ተገልጿል። የጠቅላይ ሚኒስትር አብይ አህመድ መንግስት በጉጉትና ተስፋ ሲጠብቀው የነበረው ድርድር ከሽፏል። ተደራዳሪዎች ኢትዮጵያ ላይ በህግ የተመሰረተ እርምጃ እንወስዳለን በማለትም አስጠንቅቀዋል። የከሸፈው የቢሊዮን ዶላሮች ድርድር መክሸፉ የተነገረው ዶላር ሰማይ ከነካ እንዲሁም የብር አቅም መሽመድመዱ በተሰማ ሰዓታት ውስጥ ነው። ጉዳዩ እጅግ ወሳኝና አስጨናቂ ሲሆን ለኢትዮጵያ መንግስትም የሞት ሽረት ጉዳይ ነው ተብለዋል። ኢትዮጵያ በጊዜው ያልከፈለችውን የአንድ ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቋል። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተል እንደሚችል አስታውቋል። ከመስከረም 15 እስከ ሰኞ ጥቅምት 3 የተካሄደው ድርድር የጊዜ ገደብ ተቀምጦለት የተከናወነ ነው ሲሆን ኢትዮጵያ 6.625 በመቶ አመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ብር ቦንድ ለሽያጭ ያቀረበችው በ2007 ዓም ነበር። መንግሥት በአመት ሁለት ጊዜ በሐምሌና ታሳስ ወራት እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓም ድረስ ሲፈጽም የቆየ ቢሆንም ከታሳስ 2016 ዓም አንስቶ ይህንን ግዴታውን አልተወጣም። በተጨማሪም ቦንዱ በታሳስ 2017 ታም ትምህርት ሙሉ በሙሉ መመለስ የነበረበት ቢሆንም ይህ ሳይከናወን ቆይቷል። ኢትዮጵያ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ አበዳሪዎች ጋር ተደጋጋሚ ንግግሮችን አድርጋለች። በፈረንሳይ ፓሪስ ከተማ የተካሄደው የአሁኑ ድርድር ላይ የኢትዮጵያ ሉክ ዋይት ኤንድ ኬዝ የተሰኘውን የህግ አማካሪና ላዛርድ የተባለውን የፋይናንስ አማካሪ ይዞ ቀርቧል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከህግና የፋይናንስ አማካሪዎቹ ጋር ነው። በዚህ ድርድር ላይ የቦንዱ አከፋፈል ሁኔታን በተመለከተ የመጀመሪያ እቅዷን ያቀረበችው ኢትዮጵያ ስትሆን ኮሚቴውም የራሱን እቅድ በማቅረብ ምላሽ ሰጥቷል። በመቀጠልም ኢትዮጵያ የመጨረሻ ያለችውን የብድር አከፋፈል ማስተካከያ ስታቀርብ ኮሚቴውም ተመሳሳዩን አድርጓል። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎችን በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ገንዘብ ሚኒስቴር በታህሳስ 2016 ዓ.ም የሚጠበቅበትን ወለድ ሳይከፍል ቀነ ገደቡ ባለፈ ወቅትም ይህንን መርህ በምክንያትነት ጠቅሶ ነበር። በቡድን ሃያ ጋር ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የዳሽግሽግ ለማግኘት ንግግር ላይ ያለው ኢትዮጵያ መንግስት ከሁሉም አበዳሪዎች ጋር በሚኖር ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግ አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎቹ መከፈል የነበረበትን ወለድ ለማዘግየት የወሰነው ይህንን ውል በመደበኛ አካሄዱ ማስቀጠል እፎይታ እንዲሰጡት ከጠይቃቸው ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ጥለዋል በሚል ነው። ሶስት ሳምንት ገደማ የቆየው ድርድር ሁለቱ አካላት ፍላጎታቸውን በተመለከተ የመጨረሻ ስምምነት ላይ ሳይደርሱ እንዲቋረጥ መወሰኑን የገንዘብ ሚኒስቴር በመግለጫው አስታውቋል። ገንዘብ ሚኒስቴር ምንም እንኳን በዚህ ጊዜ በጉዳዮች ላይ የመጨረሻ ስምምነት ላይ መድረስ ባይቻለም ኢትዮጵያ ጉልህ የሆነ መሻሻል መመዝገቡን ታምናለች ብሏል። አብይ አህመድ እና አብዱልፈታህ አልሲሲ ፊት ለፊት እንዲገናኙ እንደምት ፈልግ አሜሪካ አስታወቀች። የግድቡ ጉዳይ የትራምፕ ዋና አጀንዳ እንደሆነም አማካሪያቸው ይፋ አድርገዋል። አማካሪው በትራምፕ ቶታ ካይሮና አዲስ አበባ ሊፈርሙ ተቃርቦ ስለነበረው ስምምነትም ለመጀመሪያ ጊዜ ተናግረዋል። ዋሽንግተን ሲሲናዊ እንዲገናኙ ፈልጋለሁ ያለችው ግብጽ ኢትዮጵያ ላይ ወታደራዊ ማስፈራሪያ ባሰማች ማግስት ነው። የአሜሪካው ፕሬዝዳንት የአፍሪካ የአረብ እና የመካከለኛው ምስራቅ ከፍተኛ አማካሪው ለሳውዲ አልአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግረዋል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዚዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል፣ በማለት በሀገራቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉን አስታውሰዋል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነት ወጣለች። በዚህ የተቆጡት ፕሬዚዳንት ትራምፕ አገራቸውን ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ 500 ሚሊዮን ዶላር የሚደርሰው እንዲቋረጥ አድርገው ነበር። ቡሎስ ሰኞ እለት ለአል አረቢያ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስራላቸው በማለት አሁንም አሜሪካ በአዲስ አበባ እና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሰዋል። ቡሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየተሰራ ነው ሲሉ ለአልአረቢያ ተናግረዋል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የሕይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነታ ሆኗል በማለት መፍትሄውም ከዚሁ እውነታ በመነሳት መገኘት አለበት ብለዋል። ከ14 ዓመታት በላይ በግንባታ ላይ ላይ የነበረው እና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ሕዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጭ በአፍሪካ ትልቁ ግድብ ነው። በግብፅ ፕሬዚዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆነ በአልአረቢያ የተጠየቁት ቡሎስ እንደ እግዚአብሔር ፍቃድ ሁለቱን መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መልሰዋል። ጨምረው እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ሕብረት ጋር በሚዛመ የተለመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛውንም ጥረቶች እንደምትደግፍ ገልጸዋል። የዳሴ ግድብ ውዝግብ ለኢትዮጵያ ለግብፅና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋል ብለዋል። አንጋፋው ፖለቲከኛ ከዚህ ዓለም በሞት ተለዩ። አምስት ጊዜ ለፕሬዝዳንትነት ተወዳድረው ያልተሳካላቸው ዝነኛ ፖለቲከኛ ናቸው። የፖለቲከኛውን መሞት ተከትሎ ጠቅላይ ሚኒስትር አብይ አህመድ ሐዘናቸውን ገልጸዋል። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተሰምቷል። በህንድ በሕክምና ላይ የነበሩት የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን ጽህፈት ቤታቸው አስታውቋል። የህንድ ጋዜጣ ማትሩፕ ሁሚም ቀደም ብሎ እንደዘገበው በደቡባዊ የህንድ ከተማ ኮቺም የልብ ህመም አጋጥሟቸው በሕክምና ላይ የነበሩ ሲሆን በዛሬው ዕለት ህይወታቸው ማለፉ ታውቋል። የኦሬንጅ ዲሞክራቲክ ሞመንት መሪ የነበሩት ኦዲንጋ ለኬንያ ፕሬዚዳንትነት አምስት ጊዜ ጩኸ ነው የተወዳደሩ ቢሆንም ምርጫዎቹን ለማሸነፍ ሳይችሉ ቀርተዋል። ኦዲንጋ አምስት ጊዜ ለፕሬዚዳንትነት ተወዳድረዋል። መራጮች ግን ፊታቸውን እንዳዞሩባቸው ቆይተው ህይወታቸው አልፏል። በሁለቱም ምርጫዎች ወቅትም ከፍተኛ ቀውስ በኬንያ ተፈጥሮ እንደነበር ይታወሳል። ኦዲንጋ በተለየ ከትውልድ ከተማቸው በምዕራብ ኬንያ ከፍተኛ ቁጥር ያለው ድጋፍ የነበራቸው ሲሆን በቅርቡም ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ተወዳድረው ማሸነፍ ሳይችሉ ቀርተዋል። ለአመታት የዲሞክራሲ ተሟጋች በመሆን ባከናወኗቸው ተግባራትም ሁለቱን የሀገሪቱን ዋና ዋና ለውጦች ማለትም እንደ አውሮፓውያን አቆጣጠር በ1991 የመድብለ ፓርቲ ዲሞክራሲ ስርዓት እንዲቋቋም እንዲሁም በ 2010 አዲስ ህገ መንግስት እንዲታተም ረድተዋል። ኦዲንጋ ከኬንያ ከፍተኛ የፖለቲካ ስራው መንግስት ቤተሰብ የመጡ ቢሆንም ራሳቸውን ተቃዋሚና አመፀኛ መሪ አድርገው ያቀርቡ እንደነበር ኤኤፍቢ ዘግቧል። ኦዲንጋ ህልፈተ ህይወት ዜናን ተከትሎ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም ሀዘናቸውን በመግለጽ ነፍሳቸው በሰላም እንድታርፍ ተመኝተዋል።